ሶሻል ሚዲያውን መጠቀም አልቻልንም። እኛም ተዘናጋን፣ ግን ሌላው ተቆጣጠረው። የእኛን አስተምህሮት ያልተቀበለ ሰው ከሆነ ካፊር፣ ይሄ ሰው ሙስሊም አይደለም፣ ደሞ ሀላል ነው መግደል ትችላላችሁ ይላል። በዚህ መመሪያ ስንቱን ገለውታል። እኛ ሙስሊሞች ነን። እንደ ይሄን መመሪያ ያወጣ ለምን ታስመስላላችሁ? ወሎ ውስጥ በሻህኑሩ ኢማም ላይ የፈጸማችሁትን በደል አረሳ ነው እኮ። ቁርአንን እናስክዳለን። ቁርአንን በማስካድ ነው የምንጀምረው። ሰላም አለይኩም ወራህመቱላሂ ወበረካቱ ጠዋት በዚህ ሰው አንድ ቪዲዮ ሰርቼበት ከሰዓት አካውንቴ በጣም ተመትቷል እና ሁላችሁም እየገባችሁ በደንብ ሼር ኮፒ አድርጉ አካውንቴ ውስጥ እየገባችሁ ማለት ከዚህ በፊትም ለመጀመሪያ ጊዜ አንድ ቪዲዮ ሰርቼበት ወዲያውኑ ሪፖርት የደረገበት ማለት ያ ቪዲዮ አስጠፍቶት ምናም ያንን ቪዲዮ ከዛ በኋላ ይሄ ስሞታ ምናም ማቅረቢያ ቦታ አለውእና እና እንደዛ ምናምን ይደረጋል አልሙሂም ለንግግራችሁ ማስረጃ ከሌላችሁ ለምን ትናገራላችሁ ይሄ ሰውየ አሁን ተበሩክ ማድረግ ሽርክ ነው ብሎ ነበር የተናገረው አንድ የቁርአን አያ አለ ታመጣልኛለህ፣ አይደል? ቪዲዮ እንኳን አትስራ፣ ቶ መልስ ቪዲዮ አትስራ፣ ኮመንት ላይ እንኳን አንድ የቁርአን አያ ወይም አንድ ሐዲስ አተበሩክ ቢአሣሪ ሳሊሒነ ሽርኩን የሚል አንድ አምጣልኝ እስኪ እንደው ዳኢፍም ሐዲስ ካለህ ማስረጃምጣ። እዛ ቪዲዮ ላይ ተበሩክ ይሄው የሽርኩ መጀመሪያ ምናም ብለህ ነበር ቪዲዮ እየሰራህ የነበረው። እዛ ጋር የነበሩ ሰዎችን እንዳለ ሙሽሪኮች ናቸው እያልክ ነበር ይሄ ማለት እኮ ተበሩክ ሽርክ ነው ካልክ ተበሩክ ያደረጉ ሰዎች ሙሽሪኮች ናቸው ብለህ እየተናገርክ ነበር ማለት ነው። ይህንን ያገኘህበት አንድ ዳኢፍ ሐዲስ እንኳን አምጣልኝ እስኪ። ደግሞ የሙኝ ንግግር እንዳትናገሩ። ሽርክ ነው ግን ለነብያት ከሆነ ችግር የለውም አይባልም። ይሄ ለነብያት ነው ሰሃቦች ተበርኩ አድርገዋል ነብያቶች ተበሩክ አድርገዋል ምናምን ተብላችሁ ስትናገሩ አይ ሽርክ ነው ግን ለነብያት ችግር የለውም ሽርክ። ለነብያት ማነው የፈቀደው? ለነብያት ሽርክ ይፈቀድላቸዋል? ለሰሃቦች ሽርክ ይፈቀድላቸዋል? ሽርክ ከሆነ ካሱም ቢህም ትላለህ። እንደ አስል ነገሩ ሽርክ ነው እስከተባለ ድረስ ለነብያትም አይፈቀድም። ነው አስል ነገሩ ተበሩክ የሚባለው ነገር አስሉ ሽርክ ነው ካልከኝ፣ ለነብያትም አይፈቀድም፣ ለማንም አይፈቀድም። ከአላህ ውጭ ላለ አካል ምንም አይፈቀድም ሽርክ ሰሃቦች ተበሩክ ያደረጉበት ደግሞ። ይሄን አዳምጦት መልሳችሁ ስ ኮፒ ሊንክ አድርጉ። የሽርኩ ጅማሩ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን። ግን ዶ አሉ ያችሁ ተበሩክ ማድረግ ሽርክ ነው ብሎ ፈትዋ እየሰጠን ያለው በዚህ ሰዓት እኮ ሰሃባን ነው እያከፈርክ ያለው፣ እኛን አይደለም። ምክንያቱም ሰሐቦች ተበሩክ ያደርጉ ነበር። ይኸው ሰሂህ አልቡኻሪ ላይ የተዘገበ ሐዲት ግባና ው ሰይዳችን ሰለላሁ ዐለይሂ ወሰለም ውዱ ሲያደርጉ የውዱአቸው ውሃ መሬት ጠባይልም ነበር፣ ይገዳደሉበት ነበር፣ ይሻሙበት ነበር ነው የሚለው ሐታ አክታቸው መሬት ጠባይልም ነበር፣ ተበሩክ ያደርጉበት ነበር ነው የሚለው ውሃ መክሉቅ ነው፣ ይታወቃል። በመክሉቅ ተበሩክ አደረጋችኋል እያላችሁ ነው ያላችሁት። ይኸውና ሰሃቦች ሰሃቦች ሪድዋኑላሂ አለይህም ተበሩክ ያደርጉ ነበር። ስለዚህ ሙሽሪኮች ናቸው ጣውታ አምላኪ ነው የሚባሉት። ምንድን ናቸው? ሚገርም አመለካከት እኮ ነው። እኔ እየገረመኝ ያለሁ ቀብር ዚያራን ቀብር አምልክ ሆነው የምትሉት፣ ተበሩክን ደግሞ ሽርክ ነው ብላችሁ ነው ፈትዋ የምትሰጡት። ስለዚህ እኛን ሙሽሪኮች ናችሁ ብላችሁ ፈትዋ እየሰጣችሁ እኮ ነው። ስለዚህ ለምን የቀብር ቦታ ትመርጠለኛለህ? ለምን የእስላም መቃብር ምናምን እዚህ እዚያ ለምን ትለኛለህ? ምክንያቱም እኮ ሙሽሪክ ነህ ብላ ፈትዋ ሰጥተሃል እኮ

እኔ የለበስኩትን በረካ አለ። ይሄ ምንድን ነው? ከዛ ሽርክ ነው እያስተማሩ የነበሩት ነቢዩላህ ዩሱፍ አለይሂ ሰላም

ፐርሰንቱ ማለት ይቻላል። ምን እኛም የዳዋ ተሳትፏችን ትንሽ ነው፣ ሶሻል ሚዲያውን መጠቀም አልቻልንም። ያንን ለመከላከል ዳዋ ሀይር ነገሮችን፣ ቁርኣኖችን፣ ብዙ ነገሮችን በኦንላይን በምን የተጅዱ አቀራር የተለያየ ነገር በጣም ልንረባረብበት የሚገባ ጉዳይ ነበር። እኛም ተዘናጋን፣ ግን ሌላው ተቆጣጠረው። ስድብ ምንም የሚሰበሰበው ከዛ ነው፣ ሁሉም ስድብ ታጥቆ የሚመጣው ከዛ ነው። ቀላል ሰው አይደለም። የሚያዩ ሁለት ሺህ ሰው ምናምን ይሰበስባል። እነዛው ናቸው ደግሞ ሄደው አክሊል ቤትም ሆነ ኦር ሌሎች ቤት ሄደው ዱቅ የሚሉት ገብቷላል አይደል? ሄደው እዛ የሚቀመጡት እኮ እዛ የያዙን ናቸው። ደግሞ የሚገርም ይዘው የሚመጡት አዲስ መመሳሰሉ ሁሉም ዘሴ ምን የሚመጣው እና እንትን ነው ማከፋፈያው። ማከፋፈያው ከተዘጋ ምን ይዘው ይመጣሉ? በተክ ምን ያ እዚህ ጋር ተስማምተናል። እኔም እንደዚያ ነው በቃ ጋር ማከፋፊያው ላይ ከሰራችሁ ተስፋ አለ። አለበለዚያ ግን ብንገራችሁ አሁን አትችሉም፣ በቃ አትችሉም። አሁን ባላችሁበት ሁኔታ እስልምና ላይ የተሰራ ስለሆነ ማለት ነው። ግልጽ ነው በቃ አይ ቲንክ እኔ እናንተ ተግባብተናል። እኔ ባይዘው ተረድቻለሁ። እና ያ የተረዳውህን በቃ ይሄ ብሎክ ያደረገው አንዱ ይሄ ነው ባጭሩ ከገባ ማለት ነው እና ተግባብተናል። እኔ ወይስ እሱ ነገር ቢቀር በስንት ነገር ተስማማ መሰለ። እኔ ዛሬ ዛሬ በቃ የሚገጥመኝ ነገር ጠፍቶ የሚገጥመኝ ስል በቃ አሳሰብ። አንደኛው ፓስወርድ እዚህ ጋር ነው። ሁለተኛው ፓስወርድ ቀላል ነው። እዚህ ላይ ከገፋችሁ ሁለተኛው እርግድ ነው የሚለው። ሳታንኳኩ እንኳኩ ማለት ነው። እሺ ለማንኛውም አደከምኩ፣ አብዱልከሪም ከዚህ በላይ እኔ በጣም ወረኛ ነኝ። ምንም እኔ እኔ እንቲ ባስ ጮሂጭ ላይቭ ከፍቼ ላይ በላይ እንደዚህ የጫነውን መኪና ካላረገፋችሁ ሚዳት ተናገር በለው። አረ በፈጠረ ተናገር ከሌላ ሰው ሪከርድ ታውቃለህ እንደ ደግሞ እና ተግባብተናልኛ ምን ግልጽ እኮ ነው እውነት። በሩን እንዳያንኳኳ ከፊት ለፊት የቆመ ድንጋይ አለ። ከብለል ካልተደረገ የትም መሄድ አይቻልም። በዛ እነዛ እኮ ብዙ ነው እንኳን ያለው መክፈፊያ በዚህኛውም ሳይድ በዛ መዛ አሉ እንደዛ ግን በአንደኛው ከገባ በኋላ አንደኛው ወሬበር እንትን ማለት ይችላል። ግን አሁን እኛ ቢዚ ይሆን አረጋ ይስማዩን ነገር ነው የማይሆን ነገር ነው። ይህ ምናምን እንደ ሶስት አማራጮች አሉ። አንደኛው ውይይት ነው። ሁለተኛው ምክር ነው። ሶስተኛው ግልጽ ነው። ሶስተኛው ምን እንደሚሆን ምክንያቱም ይሄ ዝም ብሎ እንትን የሚል ከሆነ ምንም የምታደርጉ ነገር የለም፣ አለ ሌላ ወይ እኮ አለ የተጀመረ ፔንዲንግ የሆኑትን ነገሮች ወደዛ እንዲገቡ ማድረግ። ጥራሽ ራስን እናንተ ይገርማችኋል አለኝ። መጣችሁ ኡስታዞቹ መጣው ይማርኩ ይተባሉ አልሰማችሁ? እናንተ እዚህ ላይ ና እንዴ! አይ አሳዘናችሁኝ። ኡስታዞች ይማሩ እየተባለ እኮ ነው፣ እዚህ ደርሰዋል። እናንተ ገና ይሁንና ተማሩ። ገብቶ ገብቶ ገብቶ ገብቶ ማለት ነው። ወደ ተረፈ በቃ ዛሬ ገና እኔ እዚህ በቃ ስጮ ነበር። በቃ ስሙ ይ ማንም አልተረዳኝም። ርስ ሆነ ግቡና ተማሩ ታብታብ አርጉ እየተባላችሁ እምቢ እሺ፣ በቃ ቁጭ በሉ ታብታ ባላ አላደርግም አላችሁ። እሺ ሪፖርት አድርጉ እየተባላችሁ ነው። እሺ እሺ፣ እንደዚህ ልበለው፣ በቃ አብዱልከሪም፣ ከሪም ላይ ሪፖርት አድርጉበት። እሱ ላይ ሳይሆን ገብቷቸዋል፣ አይማሩም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

እንደ እባብ ቀጥቅጣችሁ የገደላችሁት። አንዳንዴ የሐቅ ባልተቤቶች ዝም ሲሉ በውጥን ላይ ያለ ሰው ሐቅን የያዘ ይመስለዋል። የህ ዝም ማለት መሸነፍ ወይም መልስ ማጣት አይደለም። አላሁ ምንም ማስመሰል አያስፈልግም። ይሄ ወገናችን የተናገረው ሀቅ ነው። አንዳንዴ የተወዛገባችሁ ያላችሁ ሙስሊም ወንድሞቻችንም ልትነቁ ይገባል። ከውሃቢያ ጋር አይደለም፣ ባስተምህሮታቸው፣ በምንም ነገር አንድ መሆን አንችልም። ቁርአንን እናስክዳለን። ቁርአንን በማስጋድ ነው የምንጀምረው

እንዳይገለጥ ነው። ለመሮጥ ነው። ምክንያቱም ግልጽ ነው። ኢዳቸው ሶስት ወር ነው። ምን የሆኑት አደፍ ያቋረጡ። ሁለተኞቹስ እነኛ ገና አደፍን ያላዩት፣ አደፍ ያላዩት ግልጽ ነው።

ምን ያህል እንደሚዋሿችሁ ምን ያህል አጭበርብረው በአረብኛ ብለው እንደሚሸውዷችሁ። ይ ያው ቁራኔክስ ዶት ኮም ሌና ያለ ነው። ምን ብሏል? እድሜያቸው ህፃን ስለሆነ የመጠበቂያ ጊዜያቸው ስንት ነው ይላል። አሎንግ ዶስ ዊዝ ዶስ ሁ ሃቭ ኢት ኖት ብሎ ቢኮዝ ኦፍ ያንግ ኤጅ ዴር ዌይቲንግ ፔሬድ እዝ ስሪ መንዝ። ስንት ነው? ስሪ መንዝ ያንጌጅ ማለት ምን ማለት እንደሆነ ሜቢ ላታቅ ትችላለ ያንን ካላወቅ ነው እንጂ በግልጽ ቁርአኑ የሚናገረው ምንድነው እሱ ፔሬድ ማየት ያልጀመሩትን ነው ፔሬድ ማየት ያልጀመሩትን ከሆነ ደግሞ ህፃናትም ማግባት ይፈቀዳል በስልምና ህፃናትም ማግባት ይፈቀዳል አይሻ እንደዚህ ብላለች እንደዚህ ብላለች እሱ ያንተ ተረተረት ነው አሁንም ቻሌንጅ አደርጋለሁ ከቡሃሪ ላይ አንድ ታመጣልኛለ አንድ ማለት ነው አይሻ በዘጠኝ አመቷ ላይ በዘጠኝ ዓመቷ ላይ ጦርነት እመራ ነበር፣ ደርሼ ነበር የምትልበትን አንዲት ልታመጣ አልቻልክም፣ አታመጣም። በእኛ ነግሬሃለሁ፣ ደጋግሜ አሳይቻለሁኝ፣ በእናንተ ደጋግሜ አሳያለሁ። አሁንም የስድስት አመት ህፃን ልጅን ደርሷለች እያለ ነው። ጭንቅላታችሁን አሰሩ። የስድስት አመት ህፃን ልጅን በዘጠኝ ዓመቷ ኢንተርኮርስ ነው ያደረጋት። ያው በዘጠኝ ዓመቷ ግንኙነት ፈጽሞባታል። የስንት ወንድ የወሲብ ጉልበት አለው? የሰላሳ የወሲብ ጉልበት አለው። ማ፣ ነብዩ ይሄንን ያለው አካል የዘጠኝ አመት ህፃን ልጅን ግንኙነት አድርጓታል። ጸጉሯ እንዲህ ተመላልጦ ነበረ እንዲህ ተመላልጣ ነበረ። መቼ በስድስት ዓመት አሌ ሲያገባት ይኸው መረጃው መያዝ ትችላላችሁ። ሳያል ቡካሪ ሰላሳ ስምንት ዘጠና አራትን ያዙ፣ ቼክ አድርጉት። ምንም አታቅም ልጅ እንደዚህ አሻንጉሊት ስትጫወት እንደዚህ ዥዋዥዌ ስትጫወት ነው ይወሰዳት። እኔ አደለውም ያልኩ የራስ መጽሐፍ ነው። ጠበሪን ደግሞ ሄድና ቼክ አድርገው ህፃን ልጅ ነች። እቺን ህፃን ልጅ ነው ምን ያደረጋት ሜሬጅ ኮንሱሜትድ ያደረገው ምን ይላል? ምን ይላል? ሁ ሀዝ ኖት ሪችድ ኤጅ ኦፍ ፒበርቲ ለአቅመ ህዋን ያልደረሰች ሜቢ። ኤምራን እንግሊዝኛ ስለማይችል ስክሪንሻት ታድርገው እና ትተረጉመዋለህ የነገሩህን ብቻ ነው። በአረብኛው ላይ እንደዚህ ብለ ዋሽ ብለው ስለነገሩ ነው። ከስር ላይ ያላችሁ ስክሪንሻት አድርጉት። ምን ላይ ነው የሚገኘው? ሳያል ቡካሪ አምስት መቶ ሰላሳ ስድስት ላይ ይገኛል። አይሻ ምን አልደረሰችም? ላቅመ ሂዋን አልደረሰችም። ምን ያደለው የሚለው የራስ መጽሐፍ ነው የሚለው። ስለዚህ አንተ ስላመጣሃቸው ምስሎች ምናምን ነገር ብዙም የሚመለከተኝ አይደለም፣ ምክንያቱም ምስሎችን እኛ ምዘ መምጣት ስለምንችል። ይህንንም በተመሳሳይ ኢብን ኢስሐቅ ሶስት መቶ ፔጅ ሶስት መቶ አስራ አንድ ላይ ይገኛል። ስለዚህ ዳዴ የምትል ልጅን እንኳን የሚሻፍድ ነው። ዳዴ የምትል ልጅን የሚሻፍድ ነው። አስራጅቷል ዳሬ የምትልን የሰላሳ የወሲብ ጉልበት ያለው ሰው ይኸው፣ ሀዲሱ ነው የሚለው እኔ አደለውም። የሰላሳ ደስተሬንግዞ ሰርቲ ሜን ተሰጥቶታል። በአንድ ለሊት ዘጠኝ ሴቶችን የሚገናኝ ሳያል ቡካሪ ሁለመቶ ስልሳ ስምንት ላይ ዲ ፍላወር ዲ በርጅን ያደረጋት ማለት ነው። ነብይህ ነው የሰላሳ ወንድ ጉልበት ያለው ማለት ነው። ይሄ አካል የዘጠኝ ዓመት ህፃን ልጃችሁን ሲቀነጥሳት አስቡት እስቲ እኔ አባቷ ነው ወይንም ደግሞ አያቷ ነው ብዬ የምጠብቀው አካል በአንድ ሌሊት ዘጠኝ ሴቶችን የሚያስተናግድ አካል እንደዚህ ሲያደርጋት አስቡ። ቁርአኑ የማይከለክለውን አዲሱ ደግሞ ምሳሌያቸው ነው። ነቢዩ በዘጠኝ ዓመት ላይ ምን አድርጓታል? ዲፍላወር አድርጓታል።